ሰላምታችንን በያላችሁበት ድረስ የተወደዳችሁና የተከበራችሁ የመፈነን ሚዲያ ቤተሰቦች ለሰዓቱ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጠናል። እናንተም አብራችሁን ቆዩ። መፈነን ሚዲያን ሳብስክራይብ፣ ላይክና ሼር እንድታደርጉ ከወዲሁ በአክብሮት እየጠየቅኩ ለሰዓቱ ወደ ያስኳቸው መረጃዎች አለፍኩ። ተጠናክሮ በቀጠለው የሕልውና ተጋድሎ ያሳመነው ሐውጃኖና ዞብላምባ ክፍለ ጦር አህዶች ታላቅ ድል ተጎናጸፉ። የአማራ ፋኖ በወሎ ምስራቅ አማራ ኮር አንድ እና ሁለት ከአሳምነው ክፍለ ክፍለጦር ሁለተኛ ሻለቃ ሐውጃኖ ክፍለ ጦር፣ ሁለተኛ አርበኛ ሞላ ደስዬ ሻለቃና እና የክፍለጦሩ ቃኞች እንዲሁም ዞብላምባ አምስተኛ ሻለቃ አህዶች ግንቦት አንድ 2017 ዓ.ም ከማለዳ ጀምሮ እስከ 8 ሰዓት ተኩል ድረስ በዋለ ከባድ ውጊያ ከተረፌ እስከ ፀሐይ መውጫ 46ኛ ክፍለጦርን እና ሌሎች የዙፋኑ ጠባቂ አህዶችን ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል። በተጋድሎ በርካታ ዙፋን ጠባቂ ሰራዊት የተደመሰሰና የቆሰለ ሲሆን ከዛ ባሻገር ቁስለኛ በአራት አምቡላንስ ወደ ደላንታ ሆስፒታል ሲያመላልስ ውሏል። ውጊያው ላይ ሁለት የከባድ መሳሪያ ተኳሽ በቁጥጥር ስር ውሏል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። በሌላ በኩል በመርሃ ቤቴ ቀጠና ከባድ ትንቅንቅ እየተካሄደ ነው። በሸዋ ጠቅላይ ግዛት መርሃ ቤቴ ቀጠና ልዩ ቦታው የጎፍ በልበሊትና ጀማ ወንዝ ዙሪያ ዛሬ ግንቦት 2 2017 ዓ.ም ረፋድ ላይ ጀምሮ ከባድ ትንቅንቅ እየተካሄደ መሆኑን ለማረጋገጥ ችለናል። አገዛዙ ጥምር ኃይል ሲል የሚገልጻቸውን የመከላከያ ሰራዊት የሚንሻና የአድማ ብተና ኃይሎችን ከለምለሚና ከዓለም ከተማ በሁለት አቅጣጫ ይዞ ጀማ ወንዝ ዙሪያና የጎፍ በልበሊት አካባቢ ላይ በከባድ መሳሪያ የታጀበ ውጊያ የከፈተ ቢሆንም ነገር ግን ከወደ ፋኖ የተሰነዘረበትን ጸረ ማጥቃት መቋቋም ባለመቻሉ በርካታ ኃይሉ ሙትና ቁስለኛ እንደሆነበት ከስፍራው ያገኘነው መረጃ ያመላክታል። የአማራ ፋኖ በወሎ ንጉስ ሚካኤል ኮር አማራ ሳይንት መቅደላ አትሮንስ ብርጌድና የክፍለ ጦሩ ቃኞች ከወራሪ ጠላት ጋር መተናነቃቸውን ቀጥለዋል። ግንቦት አንድ 2017 ዓ.ም ተምረት አትሮንሶቹ የአትሮንስ ብርጌድ አባላት በመሃል ሳይንት ወረዳ ዴንሳ ከተማ በመግባት በቦምብ ሲያናውጹትና ጠላትን መግቢያ ቀዳዳ እንዲጠፋው ሲያደርጉት የዋሉ ሲሆን፣ በተመሳሳይ በቆተት ከተማ መሽጉ ያለው የሆዴድ ብልጽግና ስልጣን ጠባቂ ወራሪ ኃይል መሸታቤት ሲንዘላዘል ሳተናዎቹ ሰርገው በመግባት አበራይተውታል። በዚህ ድንገተኛነትን ባተረፈው ፈጣን ጥቃት ሁለቱን በአፍጢማቸው ደፍተው ክላሻቸውን በምርኮ ገቢ ያደረጉ ሲሆን ሌሎች ብዛት ያላቸው ቅጥረኞችም ቁስለኛ ሆነዋል። በተጨማሪ የክፍለ ጦሩ ቃኞች በወርቅ ማውጫ ቀጠና አጤዳስ ማርያም በሚባል ልዩ ቦታ የሆዴድ ብልጽግና ወራሪ ኃይል እየተንከረፈፈ ራሱን ሲጎትት ባደረጉት የደፈጣ ጥቃት ሶስት ቅጥረኛ ኃይሎች የተደመሰሱ ሲሆን ቁጥራቸው ያልታወቁት ደግሞ ቁስለኛ አድርገዋቸዋል። ይህ በእንዲህ እንዳለ በያውደው ውጊያው ሽንፈትና ውርደት እንደ ክብር ልብስ የሚጎናጸፈው ወራሪ ቡድን በወረዳው ዴንሳ ከተማ ሕዝብ ሰብስቦ የተለመደውን ከእውነት የራቀ ነጭ የሆነ ውሸት ሲያወራውሏል። ሏል የሀገራችን ኢትዮጵያ የህልውና መሰረት የሆነውን አርሶ አደር ፋኖን አምጥታችሁ ካላስተረቃችሁኝ የአፈር ማዳበሪያ አታገኙም በማለት ሲያሸብራቸውና ከጉዳዩ ጋር ተያያዥነት ባይኖረውም የፖለቲካ ፍጆታ እያዋለ ነው። ከተሰብሳቢዎቹ መካከል የሃይማኖት አባቶች ታዳሚ ሲሆኑ በሰሜኑ ጦርነት ወቅት የተቀረጹ ምስሎችን እያሳዩ ፋኖ የሃይማኖት አባቶችን እንዳሰቃየና እየገረፋቸው እንደሆነ ካስረዳ በኋላ ከአንድ የሃይማኖት አባት የተሰጠው ግብረ መልስ ፋኖ በእርግጥም እንደዚህ የሚያደርግ ከሆነ ለምን አስታርቁን ትላላችሁ? እኛስ ከፊታቸው እንዴት እንቆማለን? በማለት ጠይቀዋል። አጎብዳጆቹ የብአዴን ሰዎች ግፍን ለማስረዳት ብለን ፍርሃት በልቦናችሁ እያሳደርን መሆኑን አልተገነዘብንም ነበር በማለት የሸረቡት ሴራ እንደከሸፈባቸው አምነዋል። የአማራ ፋኖ ብሔራዊ ኃይል ሜጀር ጄኔራል ውባንታ አባተ አንደኛ ኮር የኮሩ ተወርዋሪ ኃይል ፎገራ ወረዳ ወረታ ከተማ ዙሪያ አውደውጊያ ሲያካሂዱ ውሏል። ያገዛዙ አራዊት ሰራዊት ከአንበሳሚ ከሐሙሲትና ከወረታ አሰባስቦ ነው ያስገባቸው። ጠላት ደፈጣ ይዞ የነበረበት ቦታ አባኪሮስ ሲሆን ከአባኪሮስ የጀመረው ውጊያ አድማሱን አስፍቶ እስከ ኮሌጅ ሂዷል። አውደ ውጊያው የተፈጸመባቸው ያገዛዙ ምሽጎች የተሰበረባቸው ቦታዎች አባኪሮስ፣ ጓንታ፣ ታንኳ፣ ገብርኤል ቆሐራ፣ ሚካኤል፣ አርሴማ ኮሌጅ፣ ሸቲ ተራራ፣ ሸለቆ፣ ሆድ ገበያ፣ ዘንጥልና መገንጠያ ናቸው። ያገዛዙ አራዊት ሰራዊት በቁስም በአካልና በሞራል ከፍተኛ የሆነች ሰራ አስተናግዶ ውሏል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።